ልላችሁ ፈልጌ ነው። ቪዲዮ የጠፋበት ምክንያት ኮፒራይት ይዞ ነው። ሁለት ቦታ ላይ ነው ኮፒራይት የያዘን እና ለዛ ራሱ ዩቲብ ነው ቪዲዮን ያጠፋው። ቲናየ ብለሽ ከልብሽን አብሬሽ ጀግናው አንበሳው የሩታዬ ንጉስ ለጥያቄያችን መልስ ስለመለስክልን እጅግ በጣም አድርገን ከልብ እናመሰግናለን። ሌላኛው ጽጌና ቲና ስለታረቃችሁ በጣም ደስ ብሎኛል። ሶስተኛው በጽጌና በሩታ የተሰራሁት በቪዲዮ መጥፋት ምክንያት በሰራሁት ቪዲዮ ስረስረክ ስሰሉኛለ። ደህና ናችሁ እንዴት ናችሁ? እነዚ ድወለይዋ ማለት ነው ጸጌን መሆን አትችም። በጽጌን መድረስን አትችም። ቅናት አለብሽ። ቀንተሽ ነው። የቅናት መንፈስ የወጋሽ ትመስያለሽ። አንቺ ማለት ነው። እኔ በሰው አልቀናም። በሰውም የሚቀና ሰው በጣም ነው የምጸየፈው፣ ማለት ነው። ገባሽ? ቢቀና ቢቀና መቼም በራቆት አይቀና። አሪ አንደርስታንድ ተንጂ። ክፉ ነገር አታናግኝ። ለማንኛውም አላህን ፍሪ። ያልሽኛስ ደናንሽ። መቼን ኮመንታቸው ረግጭ ሳይ የምትሳደቡ ሩታን ስትሰድቡ ውላችሁ የምታድሩ ናችሁ። ኔ ጋ የጻፋችሁት ማለት ነው። አርፈሽ ሩዝሽን አትቀቂም። ከጽጌ ጭንቅላት ላይ እኮ አልወርድም አልሽ እኮ። አንቺ ማንሽና ነው እኔ የምታወርጅኝ ማለት ነው። ለማንኛውም ይሄን ሽሮ በጥብጠሽ የምትበይነሽ ሩዝ መቀቀል ሙያ እንደሆነ አታቂ፣ አንቺ ዶን ቆሮ ማለት ነው። ለማንኛውም እኔ እንድሳደብ አታድርጉኝ፣ ተው። እኔ ከስድብ ወጥቼ ያለው ብዬ ነበር እንዳት ገፋፉኝ እናንተ በህግ አምላክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አላ አብዛሌ ላላ ብዬ ወዳችኋለው። ለቤቴ ወይ ልቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደ ወደ ሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋቸውን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የንጉሱ የአብሪሽ ና የንግስቲቷ የሩታ ቪዲዮ ነው የመጣሁት ማለት ነው። ምንም ማድረግ አይቻልም ማለት ነው። እንግዲህ ዛሬ እ አብሪሽ በጥያቄያችን መሰረት መልሱ መልሶልናል ማለት ነው። ብዙዎቻችሁ ተወዛግባችሁ ብዙዎቻችሁ ጥያቄ እየጠየቃችሁ ነበረ ማለት ነው። የሩታ ቪዲዮ ለምን ተደለተ? እንዴትስ ሊደለት ቻለ እያላችሁ ነበር ማለት ነው። እኔም ዛሬ መልስ መልሼ ነበረ። በሁለት ምክንያት ሊሆን ይችላል። አንደኛ ኮፒራይት ሊሆን ይችላል ወይ ሁለተኛው ደግሞ ምናልባት እንደተባለውም ፅጌ ልትሆን ትችላለች ያስጠፋችው እያልኩኝ ነበር ማለት ነው። ነገር ግን አንዱ ግምቴ ሰርተዋል ማለት ነው። ኮፒራይት ኮፒራይት እንደሚመጣበትም ደግሞ ምክንያቱ ተናግሬ ነበረ። በሱ ቪዲዮ የሰሩ ልጆች አንድ አራት ልጆች ኮፒራይት መጥቶባቸዋል። ከመጣባቸው ኮፒራይት ከመጣባቸው ዩቱበሮች አንዱ ወንድሜ ኤቪ መጥቶበታል ብያችሁ ተናግሬ ነበር ማለት ነው። ውድ ተመልካቾቼ እንግዲህ አብርሽ ለጥያቄያችን መልስ ስለሰጠህልን እኛን አክብረ ኦዲየንሶችህን አክብረ ስለመለስክ የሩታዬ ንጉስ እጅግ በጣም አድርገን ከልብ እናመሰግናለን ማለት ነው። አው እርስ በርስ ከመገጫጨት እንዴት ምናምን የሚል ጥያቄ ከሚፈጠር እንኳን መልስ ባጭሩ መለስክልህን ማለት ነው። ሌላው በሱ ዩቱብ በሱ ስም ዩቱብ እጅግ በጣም ብዙ እየተከፈቱ ነው። ስለ ሱ መልስ መልሷል ማለት ነው። እውነት ለመናገር ሰሞኑ ራሱ እየተነጋገርንበት ነበር ከጓደኞቼ ማለት ነው። ሪሰርች ሲደረግ የአብርሽ ቪዲዮ አልነበረም። ሶስት መቶ ምናምን ያለውን ሰብስክራይብ እሱ አልነበረም። ትልቁ የዩቱብ ቻናል አልነበረ የሚወጣው ማለት ነው። እነዚህ በእሱ ስም የከፈቱት ልጆች ነበሩ። ቪዲዮ እንትኑ ዩቱብ ቻናላቸውን የሚወጣው ማለት ነው። ሌላኛው የሰርግ ቪዲዮውን አብርሽ ለቆ እሱ ቀድሞ ኬት እንዳመጣው ባላቀብ ያ ልጅ አንደኛው ጭኖት ነበረ። ከአብርሸ የበለጠ እይታ ያገኙት እነዛ ፌክ አካውንቶች ናቸው፣ በሱ ስም የከፈቱ ናቸው ማለት ነው ስላስጠነቀቅ እኛ በጣም ደስ ብሎናል። ማንም ሰው በራሱ ስም ይብላ፣ በራሱ ስም ይስራ ማለት ነው። በሰው ስም አትጠቀሙ። አዎ፣ ስማችሁ ቀይሩ። የዩቱብ ቻናላችሁ ከሚበላሽ ለምንድን ነው በራሳችሁ ስም እማትቀይሩት ማለት ነው? እውነትን ለመናገር ብዙ ጊዜ አዲስ የሚከፈቱ ስሞች ሲመጡ ቶሎ ብለው ከፍተው ራሳቸውን ይጠቀማሉ ማለት ነው። ያ ዋና ባለቤቱ ግን ሳይጠቀም ይቀራል ማለት ነው። አው ሌላኛው እንግዲህ ጽጌ ዛሬ ከቲና ጋር ታርቃለች ማለት ነው። ጽጌዬ፣ የኔ ቀበጥ ስለታረቃችሁ እጅግ በጣም ደስ ብሎኛል፣ ሰላም ስላወረዳችሁ ማለት ነው። ቲናም እጅግ በጣም ደስ የምትል ልጅ ናት፣ የዋህ ናት። ያው ሴት ከመሆኗም የተነሳው ጽጌ እንድትጎዳ አልፈለገችም ማለት ነው። ያለውን ነገር ተናግራለች። አትናገሪ ብሎ ነበር ዳኔ። ነገር ግን እሷ ስትጎዳ ማየትን ስለማልፈልግ ነው ብላ እንግዲህ ቅርታ ጠይቃታለች ማለት ነው። ዛሬ ይቅርታ ተቀብላለች ማለት ነው። ጽጌ ይቅርታ ስትቀበይም ከልብሽ መሆን አለበት ያቺ ልጅ ልትኝ አልፈልግም ቲናዬ እያልሽ ልታወሪኝ ነው የምፈልገው ምናልባት ምናልባት እንኳ ኢትዮጵያ ልገባ እችላለሁ እና ከልብሽ ይቅር በይኝ እያለቻት ነበር እንግዲህ ፅጌ ቀበጧም ፍልቅልቋም ይቅርታዋ ከልብ ተቀብላት ሰላም አውርደዋል ማለት ነው ሰላም በማውረዳችሁ እጅግ በጣም ደስ ብሎናል ማለት ነው መቼም የሰው ሰላም የሚፈልግ ሰው የሰውን ሰላም ያስደስተዋል ማለት ነው ሰይጣን የሆነ ብቻ ነው ሰው ሲዋደድ እና ሲፋቀር የማያስደስተው ማለት ነው። ፅጌዬ ፍልቅልቋ አንደኛዋ። እኔ እኮ ዛሬ በእሷ የተነሳኮ ቤቴ ላይ ረገጡኝ እኮ ረገጡኝ። ፅጌ መሆን አትችም። ሩቅሩቅሩቅሩ እኔ እኮ ችግር አለባችሁ እኮ አንዳንዴ ማለት ነው። ፅጌን መድረስ አትችም። በፅጌ ስለምትቀኝባት ነው። አረንዱ አላህ ከቅናት ያውጣን እናንተ ምንሆናችሁ ሆናችሁ ነው ለምን ነው መቀናው እኔ አልহামዱሊላህ ረቢል ዓለሚን እንዴ ሙሉ አካል ሙሉ ሙሉ አርኩ ፈጥሮኛል እኮ አላህ መቼም በሰው የሚቀና ሰው ጤነኛ አይደለም እኔ የሚቀና ሰውም እራሱ ጸይፈዋለሁ። ገባችሁ አይደለ? እኔ በሰው ምቀና ሰው አይደለሁኝም ማለት ነው። ሰውም መምሰልም ደግሞ ጽጌ መሆን አትችም፣ ጽጌ መምሰልን አትችም፣ መምሰል አልችልም። እኔ የምፈልገው ራሴን ራሴን ራሴን መሆን ብቻ ነው። ገባችሁ አይደለ? እናንተ እሷን መሆንን አትችም የምትሉ እናንተ ሌላ ሰው ማለት ያኛው ሰው ለመሆን የምትንጠራሩ ናችሁ። ገባችሁ? እኔ ግን መሆንን አልፈልግም፣ ማንንም መሆን አልፈልግም እኔ እኔ ቀለሟ መሆን ብቻ ነው የምፈልገው ማለት ነው። ይሰማችኋል ደንቆሮች? ማለት ነው ስለምትቀኝባት ነው። እናንተ የመቅናት መንፈስ እንደ 360 ድግሪ እንዲ አጥወል ውሏችኋል። እኔ ኮ የሚገርመኝ ነገር ስማችሁ አትጥቀሱ ማለት ስማችሁ ሳይሆን አካባቢያችሁ። ዜድ ወለየዋ አይደብርሽም? እንደ እንደዚህ አይነት ምርጥ የወሎ ስም ይዘሽ እንደገና ትቀኛለሽ? እንደዚህ ትያለ አንቺ ራሱ የቅናት መንፈስ ካለብሽ እንደ አላህ ነቅሎ ነቃቅሎ ያውጣልሽ ማለት ነው። እኔ አልቀናም ኦኬ ከገባሽ ማለት ነው እኔ ምቀና ሴት አይደለሁኝም እኔ ሁሉ ነገር አሟልቶ ሙሉ አድርጎ የፈጠረኝ ሰው ነኝ አልሐምዱላ ማለት ነው ሌላው እኔ እኮ ከፅጌ ራስ እኮ አልወርድም ብላለች አርፋ ሩዟን አትቀቅልም አንቺ ሽሮ ሩዝ መቀቀል ሙያ ነው እሺ ሙያ ነው ይሄኔ በሙያ ዜሮ ነሽ ይሄኔ ማለት ነው ሙያ ተማሪ አሁን ሩዝ መቀቀል በአንቺ ቤት በቃ የወረደ ስራ ነው ማለት ነው። የኔ እናት ሩዝ ቀቅለን ነው ያሰብንበት ቦታ ትልቅ ቦታ የምንደርሰው ማለት ነው። ማዳም እየገንዘብ ደሞዝ የምሰጠን ማለት ነው። አንዳንድ ጊዜ ሩዝ መቀቀል እኮ በቃ የበታችነት ስሜት ነው አይደለም የሚሰማችሁ ዶንቆሮች ማለት ነው። አላህን ፍሪ። ያልሽኛስ እንዴት ነሽ? ምክርና ሻወር ከራስ ይጀምራል የኔ እናት ማለት ነው። እኔ አንዳንድ ጊዜ እንደዚህ ተሳዳቢ ሰዎች ማለት ነው ኮመንታችሁ ኮመንታቸው ረግጣችሁ ያዙት ማለት ነው። መሳደባቸውና ያለመሳደባቸው እዛች ጋር ያስታውቃችኋል ማለት ነው። እኔ ኮመንቷ ስነካው የስድብ አይነት ነፍ አለ ቤቴ ላይ ማለት ነው። ሩታ የሰደበችበት ማለት ነው። አታፍሮም እስኪ በመጀመሪያ ራሳችሁን ምከሩ፣ ራሳችሁን ተመከሩ በመጀመሪያ ማለት ነው። እኔ አልሐምዱሊላ ከስድብ እነጻለሁ ብዬ ነበር። በግድ እየገፋፋችሁን ነው ያላችሁት ማለት ነው። እናንተ በመጀመሪያ አላህን ፍሩ ማለት ነው። ሲቀጥል ትቀኛለሽ እገሌ መሆን አትችም፣ እንደ እኔ ማንም መምሰል መሆንም አልፈልግም። ራሴ መሆን ነው የምፈልገው ማለት ነው፣ ራሴ መሆን ማለት ነው። ምድረድና ቁርቶች ረምን ምን ጉድ ናችሁ? ለማንኛውም ውድ ተመልካቾች ላይክ፣ ሼር ማድረጋችሁን እንዳትረሱ። ሰላማችሁ አላህ ያብዛልን። ከዚህ በላይ ከሄድኩኝ በጣም ስለምወቅጣቸው ማለት ነው ይቅርብኝ። የባካችሁ በህግ አምላክ ስድብን አትገፋፉኝ። ኦኬ